ሰላም ለእናንተ የሆን ተመልካቾቻችን እንደምንከረማችሁ። ይህ ህያው ምስክር ሳምንት ለዝግጅታችን ነው። ሳምንት ጠብቀን መልስን ተገናኝተናል። እንደተለመደው እንግዲህ ዛሬ በአዲስ እንግዳ ወደ እናንተ መጥቻለሁ። የዛሬ እንግዳችን ዛሬ ከትንሽ ለየት ባለመልኩ ከቀደምት የእምነት አባት እናቶች መካከል ዛሬ ያቀረብኳችሁ ከጎንደር ወይም ደግሞ ከሰሜን ኢትዮጵያ በብዛት እንግዲህ ሰሜን ኢትዮጵያ ለወንጌል ወይም በተለይ ለወንጌል በጣም ብዙ ተግዳሮት እንዳለው ታውቃላችሁ። በዛ ተግዳሮት ውስጥ አልፈው ቤተክርስቲያን እንዲመሰረት እንደዚሁም ደግሞ በርካታ አገልጋዮች እንዲፈሩ ምክንያት ከሆኑት ሰዎች መካከል አንድ እናት ዛሬ ጋብዤላችኋለሁ። የዛሬ እናት ማማ ዝማም አዱኛ ይባላሉ። ማማ ዝማም አዱኛ በሲኤምኤን ስቱዲዮ ተገኝተዋል። በተለይ ደግሞ በልጃቸው በአላዛር ባቤ ወንድማችን አላዛር ይባቤ ብዙ ኢትዮጵያውያን በውጭም በሀገር ውስጥም በደንብ ይታወቃል እና የእሱም እናት ናቸው። እንደዚሁ ደግሞ ባለቤታቸው ሽባቤ ደግሞ እንደዚሁ በወንጌል በጣም ትልቅ አገልግሎት አስተዋጽኦ ያደረጉ ሰው ናቸው። መዝማም እንኳን በደህና መጡ። እንግዲህ ያው በልጆትም፣ በባለቤቶትም ይታወቃሉ እና ወደዛ ከመሄዳችን በፊት እርስዎ ተመልካቾችን ሰላም ብለው። ሰላም እናቶች፣ አባቶች። የእግዚአብሔርን ነገር ላወራቸው በጣም ደስ ይላል። እንግዲህ ያው የጎንደር ሰው ነዎትና ብዙ ጊዜ ከትግራይ ሰዎች ጋር ይመሳሰላል፣ አለባበሳችሁ፣ ባህላችሁ። የኢትዮጵያ ሕዝብ እርስ በርሱ አብሮ ስለኖረ በባህልም በአለባበስም ይመሳሰላል። በጣም ደስ ይላል። ይሄ ትልቅ ነገር ነው፣ እግዚአብሔር ይመስገን። እማማ ዝማም፣ እንግዲህ ያው እርሶ ብዙ ታሪክ አለዎት፣ እንግዲህ ዛሬም ላንጨርሰው እንችላለን እና አሁን ስለ እርሶ ከማንሳታችን በፊት ባለቤቶትን እንደሆነ አስታውስና አሁን በህይወት የሉም አገልጋይ ነበሩ። እሳቸው ያገለግላል መምህር ነው፣ ስደቱም ደረሰበት። እስኪ ጌታን ከማግኘትዎት በፊት እርሶ መጀመሪያ ቤተሰቦች ለእርሶ ህይወት ትንሽ ይንገሩን እስኪ። እኔ በጌታ አይደለሁም ያው በቤተሰብ ተጋባል። ቤተሰቦች ያው የጎንደር አካባቢ በኦርቶዶክስ እምነት ነው የሚታወቀው። ኦርቶዶክስ ቤተክርስቲያን የሄዱ ነበር ልጅ ሆነው፣ እሱም ይሄዳል እኔ እምሄዳለሁ አትታወቁ ነበር? ልጅ ሆነው አራራ አንተዋወቅም፣ ቤተሰብ በቤተሰብ ዳረና አህ በቤተሰብ ነው ያገቡት። አህ በቤተሰብ ነው አገሬ አገሬ ሰው አህ ያገሬ ልጅ የሆነች ያልወለደች ፈልጉልኝ ብሎ አህ ከሌላ ባል ሁሉ ለህድ በመሃል አሁን እርሶ ከማቁተን ሰው ነው ያገቡት ማለት አይተው ምን ይመስላል እስቲ? ያኔ በጣም ጥሩ ነበር ማለት አሁን ማቁተን ሰው ሲያገቡ ምን ተስማሙት? በገጠር አናውቅማ። ማን ነው ነው የምናገባው ቤተሰብ ነው የሚድረና እንጂ አናውቅም። እንዲህ አሁኑን ነው ግቢ? አሃ እንደ አሁኑ ፈልጎ በራስ ቤተሰብ ይድራል። መቼ መቼ ነው ጌታን ያገኙት እርሶ? ባለቤቴ ጌታን አገኘ በኋላ አሃ። መጀመሪያ በጌታ ሳትሆኑ የተጋባች አዎ። እንደገና ልጆቻችን በአላዛር እድሜ ነው እርጉዝ ሆኜ ጌታን ያገኘ። እሱ አላዛር የመጀመሪያው ነው አደል? ሶስተኛው ልጅ ነው። ስለዚህ ሶስት ልጅ ወልዳችሁ ነው ሶስተኛው ልጅ እድሜ ጌታን ያገኘ። በዛ አንድ ጓደኛው መጣና አዲስ አበባ ጌታን አግኝቶ ለክርስቲያኖች ለአስተማሪዎች ይመሰክራል። እሱ ግን ቄሶች ጋር ስለሆነ ይፈራው ነበር። የመሰከረ ጎንደር ጌታን ያስገባው ማን ማን ይባላል? አሁን እስራኤልና ያለ መጀመሪያ ጊዜ መጥቶ የመሰከረላችሁ እሱ ነው ማለት ነው። አይደለም ሄድያቸው ተብሎ ነው ሄደ። አስተማሪዎች ጌታን አግኝተው እንትን ይሉ ነበር። እንዳ ቄሶች ይድናበር ያቸው ብለውታል። ሲሄድ በዛው ጌታን አገኝ የእርሶ ባለቤት ማለት ነው። እዛ ስደቱ በእኛ ላይ ባሰ። አሁን እርሶ አያውቁም ይሄንን ነገር፣ እምነቶትም ሌላ ነው። ባለቤቶት ሄዶ ጌታን አግኝቶ አግኝቶ ሲመጣ ምን አሉት ነው ምን ነገር በብር ሃይማኖትን ትሸጣ አሉ። ለእርሶ ሲነግሮት ሲነግሩ ስ ቆያልኩና ደሞዞ አምስት ሳንቲም ሳት ጎላ ምጣልኩ ተቀበልኩ ሱቅ ነበረና ብር ይጨምራል። እየቆጠረ ያኖራታል። ምንም ጭማሪ የለም። ያቸውናት ነገራቸው። እርሶ ነጋዴ ነበሩ፣ ሱቅ ነበረ። ስለዚህ እሳቸው አስተማሪ ሆነው ደስተኛ ነው እኔቸው እና የምጣላበት ነገር ስለሌለ ልጣለው አልፈለግኩም። እንዲ ለምን ሆነ ለማለት አልፈለ የአካባቢው ሰው ያለው ምንድነው ያ ብር መጥቶ ከናንተ ከተቀመጠ ያበዛል። በብር ሃይማኖቱን ካዳል ብር የለውም። ያቺ ደሞዛችን ናት ያለ እጃችን ነው። እና በምንም አለ እንትን አላልኩትም። ዝም ብዬ መጥተው ጸልየው ምናምን ብለው ይሄዳሉ። ዝም እላለሁ። ምንም አልናገረው እንዲያስል እንዲያስል አላዛር ልጄ ወለድኩኝ ወልጄ ወልጄ ታመመ። እኔ ላይ መንፈስ ስለነበረ ቆሌ መንፈስ የአባቴ የእናት ቆሌ እስኪ ስለሱ ነገሩ። ማለት ቤቶት አባትና እናት ቤቶት ውስጥ አምልኮ ነበር። አየለም ዝም ብሎ በዓመት ይታረድለታል። ለእናት ነጭ፣ ለአባት የዳንገዴ ታርዶ በዓመት ይሰጣል። የት ነው የሚሰጠው? እዛው ቤት እነ ወላጆች ቤት እኮ የሚሰጠው። ለመንፈሱ ይታረድና ባድ አይበላም። ያው ክርስትያኑ ያው ያለ ነው። ዘመዶቹ ይችላል። አሃ የውጭ ሰው መብላት አይችልም። አይበል የአይነት መንፈስ ነበር እኔንም ደግሞ ያመኝ ነበረ እና እግዚአብሔር ይመስገን ያንን አውቃለሁ። ባለቤቴ ደግሞ አይወድም። በሌለ ጊዜ አበባ ቆለቆልቸው ቡና አፍልቼ እንትን እላለሁ። እርሶ ከእናትህ ቤት ከወጡ በኋላ አነ ቤቴ ቤቴ፣ እርሶ ቤት ይታረቅ። የኔ እኮ ቤቶች ዘመዶች ያሉ ማህደረ ማርያም ሩቅ ነው ሩቅ ነው ማለት። እርሶ ግን ካገቡ በኋላ ታዲያ መስዋዕት ያደረጉ ነበረ? አላረግም አላደርግም ያው አመት ባለው እንትኑ ሲደርስ ላካት ይባላል። እሄዳለሁ ደርሼ እመጣለሁ። እንግዲህ ይሄ የሚታረድበት የሚሰዋበት ቀን ሲደርስ ብቻ እርሶ ይሄዳሉ። ሄደው ያንን ጨርሰው ይመጣሉ። ጨርሼ እመጣለሁ። ያን ጊዜ ባለትት አይቃወሙ። አይ ማን እንትን አይቃወሙ። ላካትን ፈልጋታለሁ ይላሉ። እሄዳለሁ ደርሼ እመጣለሁ። ግን ሌላ ከመስዋዕቱ ሌላ ምንም ሌላ ስት ሌላ ይሄ ብቻ ነው። አዎ ይሄ ብቻ አሃ እሺ። ከዛ ይታመሙ ነበር ያመኝ ነበረ። አይ ብዙም አያመኝም ድሮዛ እያለ ያመኝ ነበር። እዚህ ግን አያመኝም። አሃ ከሱ እንትን አያመኝም። ግን ያው አመት በዓል ሲሆን እንትን ያላል ሁለት አመት እንዲህ እንዲህ ብዙም አይደለም። እና መኖሩን ነው እንትን እምልና እግዚአብሔር ይመስገን። ዝናን ቢያስአላዛር ሲወለድ ታመሙ። እርሱ አላዛር ሲታመም ልጅ የታመመ ሲታመም ሐኪም ቤት ወስደ ነው። አይ እንትን አይልም። ወሰዱት አለ ሐኪም ምንም በሽታ የለውም ማለት ወሰዱት። እንተርፍም ማለት ነው። አመትን ሲጸልይለት እህር ውሎ አለቀሰ። አያለቅስም ነበር። በሽታው አልታወቀም ግን አዎ፣ ከዛ አለቀሰ ሰጠኝና ስለ ጌታ ተናገረ። ጌታ ይገላል ያድናል። ባለቤት በጌታ ደግሞ የእናት አባት ቆሌ ትሄዳለህ አልኩት። ግን እስካሁን ድረስ እርስዎ ጌታን አልተቀበሉ? አልተቀበልኩ። እዛ ስለው ጌታ ኢየሱስ በቀራኔው ለመስቀል በተሰቀለ ጊዜ ሰይጣንን ድል ነስቶታል። ኢየሱስ ክርስቶስ የግላ ዳኞች ብትይዥ ድል ትነሸዋለሻል። ይሄ ያድናል አልኩት ከዛ ልጅን አጠባው አስተኛው። ይሄ ተገይዶ የሚቀመጥ የሰይጣን አለው ጨሌ ምናምን የሚባል ትደግልህ ተብሎ ተገይዶ፣ አለቃ ዘር የሚባል እንትን ነበር። እሱም ገይዶ ልጅ ተደግል ያንተናት ብሎ የተቀመጠ እቃ ነበር። እሱም ሽንት ቤት ከተትኩት እርሶ ቤት እስከዛ ሳይደርስ ጨሌ ነበረ፣ ጨሌ ምናምን ነበረ። መንፈሱ በዛ ላይ ሽንት ቤት ከተትኩት። ልብስ ነበር ሽንት ቤት ከተትኩት። የሚለበስም እንኳን ልጄን እንኳን ወልጄ የምተካው ልጅ እናት አባቴ ቢኖ ሆኑ ሟርተኛ አላደርግም ብዬ ቃል ገብቼ፣ ግን ያንን ጨሌና ልብሱ ምን ነበር የሚያረጉት? ሽንት ቤት ከተትኩት። ለብሱ ነው በዓመት በዓል ቀን ለብሶ ለብሱት፣ እና በዛ ነው መስት የሚያረጉት። ቡና ምናምን አፈላል እና ያን ከተትኩ ሽንት ቤት ከዛ የእናት አባት ቆሌት የድላል ስለው ዲሊት ተነሸዋልሽ፣ አለ። በቃ የምታወጣው ከሆን አወጣዋልኩት፣ እንዲ እንዲ እንዲ ነው ብዬ ነገርኩት። በይ ሶስት ቀን ጾምና እንጸልያለን። ሶስት ቀን ጸልይ ኖሮ አሙስ፣ ዓርብ፣ ዓርብ መጽሐፍ ቅዱስ እዞ ሲነሳ ቤቱ የተንኳኳ እንትን እዛ ጮኩን መንፈሱ ጮሆ ወጣ። ጮሆ ባለቤቶት ነው የጸልዩ ጸልየ ወጣ። እግዚአብሔር ይመስገን። አሜን አሜን። ከዛ በኋላ ነፃ ወጥ፣ በቃ ነፃ ወጣ። የሚገርም ነው ይሄ ነገር። በአካባቢው የተለመደ ነው ማለት ነው? እኛ ቤት እኛ ይወጣል። አሁን አሁን ከሆነ እየጮሁ እየወጣ ነው። አኛ ኖ ነው ወርሶ አካባቢው ላይ ሰዎች እንደዛ ያርጉ ነበር አላውቅም። አፍራቁ ለካ እንዲሆናል ብዬ ሽንት ቤት ከተተኩ ያለውን ነገር ሽንት ቤት ማጤሻውን ሽንት ቤት ሁለተኛ ቤት ያይጥ የስምጥስ ብዬ ወሰንኩ። ራሴ የሚገርም አዎ ስለዚህ፣ እዛን ቀን ነው ነፃ ያወጡት ማለት ነው። እዛ ቀን ነፃ ወጣ ጸለዩልኝ፣ ነፃ ወጣው። እዛ በኋላ ጌታ ጋራ ልጅም ዳነ እግዚአብሔር ይመስገን። አሜን አሜን። አለዓዛር ያልነው በእሱ ነው። አሀ አለዓዛር የሚለው ስም የወጣ ነው አለዓዛር ከሞት የተነሳው። ኦኬ ስለዚህ አለዓዛር የተባለው እሱ በምክንያት ነው ማለት ነው። ክብር ለእግዚአብሔር ይሁን። በጣም ትልቅ ነገር ነው። እግዚአብሔር ይመስገን። እኔ ተለወጥ ስለዚህ አልአዛር የሚለውን ስያሜ የሰጡት እርሱ ይህንን ሞት ስላመለጠ ማለት ነው። የሚገርም ነው። እንግዲህ ያው እግዚአብሔር ያንን ሞት አስመልጦት ትልቅ አገልጋይ ያደርገው ለብዙ ሰዎች ፈውስ አደርገው ኢትዮጵያ እስከ ውጭ ሀገር ድረስ ስለ ኢትዮጵያ እያለ በጣም ትልቅ አገልግሎት ነበር በየቦታው የሚያደርገው። ከዛስ በኋላ ከዛ በኋላ ባለቤቴ ያው እኔም ጋር እንትናልና እግዚአብሔር ይመስገን። ብዙ መከራ የነበረ በስቃይ ነው ይኖረ። ምንድን ነው ስቃየው ማለት፣ ጌታን በማግኘት ታዲያ ይደበድበ። ታዲያስ ቄሶች ጋር ስለነበረ በጣም ነው የሚያሳድዱን። ቄሶች ማለት ቄሶቹ ጓደኞቻቸው ነበሩ። ብዙ ቄሶች ጋር ብዙ እንትን ይል ነበር፣ ይገናኝ ነበር። ያ ሁሉ ቀረ፣ ያ ሁሉ ቀረ። ጌታ ጋር ሲሆን በጣም ስደት ነው የበዛበት። በሱላይያን ጊዜ ቤተክርስቲያን አልተከፈተም። ዛሬ ወይ ቤተክርስቲያን አዘዞ ነው ቤታችን። አረ እርሶ አሁን አግብተው የኖርበት ቦታ አዘዞ? አዘዞ ነው ምኖር ቤቱን ሰርተናል። ቤታችን አሁን ሶስት ጊዜ ነው ቆርቆሮ የቀየሩ የደበድቡት አ የደበድ ድንጋይ ወረወሩ። እዛ እሱ ጌታን ተቀበለ። ተቀበለ በኋላ፣ በጣም ብዙ መከራ ነው ያሳለፍ። አሁን እዛ ሌሎች ጌታን የተቀበሉ ሰዎች ነበሩ። ቤተክርስቲያን የለም። ማን ነው ታዲያ የሚያስተምራችሁ የሚያጽናናችሁ፣ አብሯችሁ የሚቆማን? ነበር፣ አስተማሪዎች ነበሩ። ተባረዋል። ስለዚህ ብቻችሁን ቀራችሁ ማለት ነው። ምን እሱማ አብሮ ወጣ። መጀመሪያ ነበሩ፣ ቤት ይመጣሉ፣ ጸልየው ይሄዳሉ። እና አንዲት ቤት ተከራይተው ደግሞ አዳር የሚያረጉበት ነበር ስለዚህ አሁን እየሄዳችሁ የምታመልኩበት ቦታ እኔም ነኔም አልሄድም አልሄድም። ይጸልያል ይሄዳሉ። መጥተው ያገለግሉኛል እነሱ ይጸልያሉ። እንዲህ እያልን ስንል ታሰሩ። ስንቅ ማቀበል እኔ ብቻ ነው የነበርኩ። ሁሉም ተጠርፈው ታሰሩ በእምነት ምንገ ማለት ነው በእምነቱ ጋሽባቤን ጨምሮ ማለት ነው እሱም የጎንደሮች በሙሉ ታስረው አንድ ይማን የሚባል እዚህ መጥቶ ነው የሞተ አገልጋይ ነበረና እሱ ነበር የምናመልከው። እሑድ እሑድ እኛ መጥቶ ደግሞ ሳምንት አንድ ቀን መጥቶ ያገለግለና እዛ ነበር የምንገለገል። ታሰሩ አብረው መጥተው እሑድ አንድ አልቀረም። አዘዞኔ አንዲት ደግሞ ሙሉ ምትባል ልጅ ተማሪናት እሷ ከጎንደር ቀሩ። ስለዚህ እነሱ እስር ቤት ሆነው እርስ ስንቅ የሚያቀብል የሁለት ቦታ ያሉትን ወንዶችንም ህቶ አቀብል። አንድ አስራ አምስት ቀን የታሰሩ የታሰሩ፣ ያ ሰው እነዚህን ሰዎች ምንም አላገኘሁባቸው ልፈታቸው ነው አለ። ሲል ያሰራቸው ሰው አዎ፣ የአስራው የወስደው ዳኛ የሆነው በመላኩ በፊት የነበር መላኩ ተፈራ ማለት መላኩ ተፈራ በፊት የነበረው ምሮ ወንዴ ይባላል። እዛ ሲሏቸው እኔ ምንም አላገኘሁባቸው ልፈታቸው ነው አለ። እታቸው በአርባ አራቱ ታቦት እየቆራረጠን እናቃጠላቸዋለን። ማን ይህን የሚለው? ቄሶች ቄሶች ሲሉ እንደገና ይጠራና፣ እኔ ፈርጀባቸው አይደለም፣ ይሄ ስድ የተለቀቀ ዝል ሊገላችሁ ነው። አሁን አዲስ አበባ ሀዱና በፈለጋችሁት ቦታ መድባቸዋለሁ። እኔን እንደ ፈርጀ እንዳይመስላቸው፣ እዚህ ሞት እንድታመልጡ ብዬ ነው። አሁን ይሄ የሚንለው ሰው አማኝም አደለም። አደለም ማን ይባላል ስሙ? ምር ወንዴ ለታሪክ የሚቀመጥ ነው። ምር ወንዴ ይባላል። ከዛ ታሰሩ ው በተፈቱ፣ በስምንት ቀን ውስጥ ሄዱ ሁሉ። እኔ ብቻ ቀረሁ። አዘዞን የቀረሁ አንድ ጎንደር አንዲት ተማሪ ቀረች። እርሱ ባለቤትም አብረው ወጡ፣ አብረው ሄዱ። እሱ በፈልካችሁበት ተመደዋል። አንዱ አሁን ደብረ ዘይት አሉ፣ አንዱ አሁን ሽሮ ሜዳ አሉ። የእሱ ጓደኞች አስተማሪዎች። እሱ እኔ ባህር ዳር ነው። ማለት ልጆች ቤተሰብ ይዛ እዛ ብቻዋን ትችል፣ እዚህ ደግሞ አዲስ አበባ መምጣት አልችልም። ቤት የሌለው ሰው ቤተሰብ ይዞ አንችል ብሎ ባህር ዳር መጣ። እሱ እኔ እብድ ሆንኩ። ለምን እንዲ እዛው አብረን ማንሆን እንትን አልኩኝ። እሱም እዚህ ተቀመጠ። አንዳንድ ጊዜ ይመጣል ተደብቆ ይመጣልና አይቶኝ ወይ ቅዳሜ ይመጣል እሑድ ሰኞ ጠዋት ይላል። ይሄ ማለት አካባቢ ሰው ሳያይ ማለት አይ አይ አሃ ያይም ብዙም እንትን አይልም። እንደ እያልን አሁን የሁሉ እዛ ያሉ ታማኞች በሙሉ ተጠራርገው ተባረሩ ማለት ነው። ከተማው ማንም የለም። እርሱ ብቻ ነው። እኔ ብቻ ነው እዛ ሰው ወጣ ይሰዱኛል። እርሱንም ይሰዱኛል። ካቶሊካው ካቶሊኮች የቀረች እኮ ናት ይላል። አዲስ አበባ በስራ የመጣ ወታደሮች ምኖች ቤቴን ስገባያውና ማታ አንኳክቶ ይመጣሉ። ሲመጡ እንጸለያለን። እንዲያያልኩ በነበሩ አይደለም፣ በስራ ተቀይረው የመጡ ወታደር አዛኔን ሲያዩ ካ ደግሞ እነሱ ሲመጡ ትንፍስ እንዳትሉ፣ አገሩን ሰው ነው ያባረሩ ብለዋቸዋል። እንደዚህ ብለውና ነበረ እና፣ ሰው ያላል አልመሰለ ነው ይላል። አሁን እንዲያለ በዛው ሰዎች መጨመር ጀመሩ። አዎ፣ ሰው የመጣ የጨመር ያገሩ ሰው ማለት ነው። አዎ፣ አይደለም፣ ተቀይረው የመጡ ወታደሮች ምኖች እንጂ ካገሩ ሰው ሌላ ያመነ የለም የለም። እዛ ሰው እየዳነ መጣ፣ ይድናሉ፣ እነሱ ይመሰክሩላቸዋል። ይሄም የሚሆነው ከመጤዎቹ ብቻ ነው እንጂ እዛ ሀገሩ ሰው ምንም እንትን የለም። አዎ ደግሞ ባኪ ያረጉት ያው ተጠምቀው ተረጭተው የቀሩት ደግሞ እየመጡ ምሳ እየገቡ እኔ ጋራ እያበዙ አሉ። ስለዚህ እርሶ ቤት ውስጥ ቤተክርስቲያን ተጀመረ ማለት ነው? ተጀመረ። አንዲት ከበሮ፣ አንዲት ክራር ገዛው። ዘማሪዎች ምናምኖች ልጆች ሲመጡ የሚዘምሩሉ ተገኘ። አሁን አባታቸው ያባረሯቸዋል ጌታን ሲያገኙ እኔ ነው ይመጡ ተማሪዎች አሁን አንዱ ፓስተር ሆኗል። አባረሩ አባቱ፣ እኔ ጋር ሆኖ። ማን ይባላል? ተሾመ ይባላል። አሁን አለ ፓስተር ሆኖ አግብቶ ወልዶ ፓስተር ነው ተሾመ። ዚ ሙሉ ወንጌል ያለ ነው፣ ሙሉ ወንጌል እዛ። አይ እኔ ጎንደር ጎንደር እኔ ጋር የነበረው ሲሆን እሱ እሱ ነበር ክራር ሲሰጠው እየዘመረ ያገለግል የነበረው አሁን ደሞ ያዛቸው የሚባል ደሞ ወንጌላዊ ያለ አባቱ አባሮት እኔ ጋር ሆነ። አሁን ወንጌላዊ ነው። አሁን የእርሱ ቤት መኖሪያም ነው ደግሞ ሁለት ክፍል ስጥቻለሁ። አሁን ቤት ሰርተናል ትልቅ ቤት። በአስር አመቱ ነው የሰጡት ቤት ቦታ ቤተ ክርስቲያን ቦታ ነው። እሱ ላይ እንመጣለን። እሺ እሱን ሰራን እግዚአብሔር ይመስገን። አሁን እዛ ይሰራል። እኔ ቤት የሰጠኋቸው ሁለት ዶር አስፍተው ሰርተውት ነበር። እዛ ይገለገላሉ። ስለዚህ አሁን እርሶ ቤት ተጀምሮ አስር አመት ከቆየ በኋላ ነው መንግስት ቦታ የሰጠው። ቦታ አስር አመት እየተከራከር ነው እየጠየቅ ነው ሰጡና። በኢህአዲግ ጊዜ ነው የሰጣችሁ? አደለም በደርግ ጊዜ በእንትን ጊዜ መሰለኝ፣ በትግሬው ጊዜ ነው መሰለኝ። እንጃ ጊዜ ረስቸዋል። በህደ ጊዜ ሳይሆን አይቀር እና አገኘን ሰራ። በደርግ ጊዜማ ለቤተ ክርስቲያን አይሰጥም አይሰጥም። እና እግዚአብሔር ይመስገን። አሁንም እስር ቤት ስምንት ወር ታሰሪያለህ። በዚሁ በጌታ የታሰሩት ህዝባችን እንትን አሉ። ሊያስሩኝ ስለፈለጉ በከንቱ አትግደል እያለ ወታደሩ ጌታን ሲያገኝ አጃጅ አለችዋል። ወታደሩን በከንቱ አትግደል እያለች እየሰበከች ነው እና ለቀይ ሽብር ነው የገባው። እግዚአብሔር ግን ብርቱ ነው። አራት ወታደሮች እርሱ የታሰሩት በደርግ ጊዜ ነው። አዎ፣ አራት ወታደሮች በደርግ ነው። አራት ወታደሮች አንድ የሶስት ወታደሮች አንድ ደግሞ አብራኝ የታሰረች አለ ጓደኛ። የሷ ልጅ ሊጠይቃት መጥቶ ከአዲስ አበባ እሱም አብሮ ታሰራ። አራት ወታደሮች አራት ወታደሮች ጌታ ላይ የተቀበሉ ማለት ነው። አዎ ጌታን ያገኙ የአንዱ ልጇ የአብራኝ የታሰረችው ልጅ ነው። እኔ ሆነን ስንት ነን? እና አምስት ነው ስድስት ነን የታሰሩ። እስር ቤት ውስጥ ምን ይመስል ነበር? ያገለግሉ ነበር እዛ ውስጥ በጣም ጌታ እንመሰክራለን ምንላለን። እግዚአብሔር ይመስገን ብዙ። ጌታ ግን ተዋል አንዷ የምትቃወመኝ

የቤተ ክርስቲያን ሰብሳቢ ሆናለች። አግኝታ ወጣች፣ ከዛ ወጣች እና ጌታን አግኝታ እግዚአብሔር ይመስገን። ማን ትባላለች? ንትሬ ንጉሴ፣ ንጉሴ አስረስ። አንዲት ነርስ ደግሞ የምትሰድበኝ ነበረችው እዛው እስር ቤት። አዎ፣ በጣም ሰድበኛለች። ጌታ ይባርክሽ ይችላታል እንዲያስላቸው ይነዳቸዋል። እና እግዚአብሔር ይመስገን እስር ቤት ወጣ ጌታን አግኝታለች። ከወጣች በኋላ እዛ ተመስክሮላታል። እዛ ጌታን አግኝታ ምን አገኛታለ ቸርች ያገኘዋል አዲስ አበባ መጥች እዛ ነቀች ንቅ አርጋያዘችና

ከእስር ቤት ጌታን አግኝተዋል። አንዷ የፍርድ ቤት ልጅ ናት፣ እዛው ነው ያገኘች። እኔ ጋር እናመሰክርላታለሁ። አንቺ ፍራሽ መጥቼ እስተኛ ነው ሰላም ማገኝ ብላ አብራኝ እስተኛለች። ስለዚህ ሰዎች፣ አሁን ጌታን የማያውቁ ሰዎች ሲጠሉንም ሲሰድቡንም ወደው እንዳልሆነ ነው እንግዲህ። በጣም ሰይጣን ስለሆነ በቃ፣ ማሳፈር በፍቅር ነው በፍቅር ጌታ ይባርካቸው። አንዱ ጌታ ይባርክ አልኩት አታፍርም እኮ አለ እንዴ አንተ መርጠህ ያገባህ ትንሽ ታፍርባታለህ እኔ እኮ ነው እንዳሰብክ ይፈራሉ ደግሞ ያው ስለሚያውቁ መስማት እንኳን ይፈራሉ ና እግዚአብሔር ይመስገን ብዙ ሰዎች ጌታን አግኝተዋል አሜን፣ አሜን። እርስዎ በምን ተለቀቁ መጨረሻ? ከዛ በኋላ በቃ በስምንት ወር ስምንት ወር ነው የታሰሩት። ስምንት ከባድ ጊዜ ነበር እና ልጆች ማን ከባክብ ነበር ያኔ? ሁለቱ ልጆች ወላጆቼ ምሥራቂና አንዷ ልጅ ደግሞ አባታቸው አንዷን እየገባው። እርሶ ባለቤት አልተነኩም? ምሳ ያን ጊዜማ አገር ለቋለች። እሳቸው በሌሉበት ነው እሱ የታሰሩ። ታዲያስ እሱ ባህር ዳር ነው ያለ። እኔ መቶም አልጠየቀኝ። ያሰሩታል ዝና የመንጣት አይችልም። ሚገርም እና እግዚአብሔር ይመስገን። ዛሬ እግዚአብሔር ድንቅ ነው። ሶስት ቸርች ነው። ከእስር ቤት ከወጡ በኋላ እንደገና ቀጠሉ? አዎ ቀጥሏል። እዛ በኋላ በጣም የበዛ መጣ አልቻሉ። እንግዲህ ጌታ ይባረክ። አሜን እግዚአብሔር ትልቅ ነው። አሜን። ብዙ ሰዎች ያገኙ አንድ ወታደር ነበር። ጌታ አንተን ያለ ይሄ ሁሉ ሲሆን ብቻዎትን ነው ብቻ ነው። ከእዚያ እግዚአብሔር ይመስገን እያበዛኝ መጣ። ይሄ ሁሉ ጊዜ ባለቤቶች ደግሞ እዚያ ባህር ዳር ያገለግሉ ነበረ። አንዳንድ ወተመስም አዎ፣ በየቤቱ እንትን ይሉ ነበር። አዎ ከባህር ዳር ደግሞ ከአዲስ አበባ ሙሉ ወንጀል መታ ታገለግለኛለች ከባህር ዳር የሄደው ነው አደለም። ታራ ሙሉ ወንጌል ትመጣል። ለዚህ ሙሉ ወንጌል ሰው ይላካል። እንደ ዶክተር አይሊ ዶክተር አይሌ እየመጡ ነው። አዎ እኔ ቤት ነው የሚመጣ እንጂ ሌላ ማን ይከዳል? ይመጣሉ። እንመጣለን ይሉኛል። የመሰከርኩላቸውን ሰዎች የቤት ያመጣቸው አጽናንተውን፣ አስተምረውን ሶስት ቀን አድረው ይሄዳሉ። ስለዚህ እርሶ ቤት የተመሰረተችው ሙሉ ወንጌል ቤተክርስቲያን ነች ማለት ነው። ከሙሉ ወንጌል የተላከላችሁ ሰው ዶክተር አይሌ ናቸው። ዶክተር አይሌ የተላ የለም እኛ ቤት ነው የምንመጡ፣ እና እዛ ሌላ ቦታ የለም። እስከዛ መቼ ድረስ ቆየ ስደቱ? ማለት ባለቤቶቤታቸው ሳይመለሱ ምን ያህል ጊዜ ቆዩ? አልመጣም፣ አልተመለሰም ከነጭራሹ ው ሁኔታ ስሬ እንደተፈታ አንድ ወር እዛ ባህር ዳር ቆየሁና፣ ሁለቱ ልጁ አላዛርና ሙሴ እናቴ ጋር ስለሆን እሱን ላይሰድ እንግዲህ ወዲህ እዛ ብቻሽን አትቀምጭም፣ ወደ እዛም ቢሆን ቀየራለሁ ብሎ ሲሄድ፣ አይቼ ነበር በሕልሜ ግማሽ አካሉ ሲረገፋየው እዛ እስር ቤቱ ግማሽ አካል እኔ ነኝ ብዬ። ወጣለሁ ብዬ አላሰብኩም። እኔ ወጣለሁ ብዬ አላሰብኩም። ተገናኘን። አንድ ወር ቆይተን እዛ ቆይቶ ሄደ። እንግዲህ ወደ ወላጆች ሽጅ እዛ ቆይኝ ይመጣለሁ ትምህርት ቤቱን ዘግቼ ብሎ ሰኔ ነበር ሰኔ ወር ነበር። ሄዶ ትምህርት ቤቱን ጨርሶ ሊመጣ ሲል ትንሽ በሽታ መኖ ባህር ዳር ሆስፒታል አስገቡት በሶስተኛው ቀን አረፈ። የእግዚአብሔር ጥ ዛሬ ሰው መጣ። አባቱ ቤት ተቀብሮ ተጠርቼ ያው ቀበርኩና፣ እንደዚህ በወንጌል ምክንያት በቃ አብራችሁ ትዳር በአንድ ላይ ሳታጣጥሙ ነው አበ- ነበር ነው ያው የከረረ ሲሄድ ስደቷ መጣ በኋላ፣ እዛው ሄዶ መጣ አባቱ ቤት ተቀበረ። አዛን ለመቀበር ግን መጥቶ አዎ፣ አባቱ ቤት አባቱ መቃብር መጥቶ ተቀበረ። ተቀብሮ እዛ አልቅሽ፣ ወደ ቤት ተመለስኩ። ስመለስ የከተማ ሰው በሙሉ ልክ አስተዛዝነኝ፣ እና ሲያስተዛዝነኝ ወደ ሃይማኖቷ ተመልሳ ልጆቿን የምታሳድግ ያርግ፣ አዎ ያርግ ሰውን ሁን የሚለው አዎ አዎ ያርግ ብለው በግድ አዎ ነገር ነው። ከዛ እግዚአብሔር ይመስገን እኔ ወደዛ ላልኩ እጠበቃለሁ። እየጠበቁ ስል ሰዎች ወገኖችም እየመጡ ያጽናኑ። ታስረው ነበር፣ ታስረው ያንን አመት በሙሉ ተለቅሞ ታሰሩ ለቤት የሞተ ግዜ በሙሉ ተለቃቅሞ አቅሞ ታሰሩ። አይደለም ኧረ አማኞች እንደተፈታው እንደገና ታሰሩ። አልፎ አልፎ ባህር ዳር ያሉ እንዲህ ከዛ ቦታ ከአንዳንድ ቦታ ያሉ ተለቃቅሞ ታሰሩ። እስኪ ከስሩ በኋላ ምን ሆነ ይነግሩናል። እረፍት አድርገን እንመለሳለን። ተመልካቾቻችን የተካተላችሁ የምትገኙት የሕያው ምስክር ሳምንታት ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ማማዝማም ናቸው። ማማዝማም የአላዛር ይባቤ እናት ናቸው። አላዛር ለብዙዎቻችሁ ታውቁታላችሁ። ተሰራ አላዛር ዲ በጎንደር ያለውን ስደት እየነገሩኝ ይገኛሉ። ከረፍት በኋላ እንነጋገራለን። ባላችሁበት ጠብቁ። ይሄው